የተለመዱ የእንግሊዝኛ ንግግሮችን በቀላል መንገድ እንዴት ማንበብ እንደምንችልና እና መተርጎም እንደምንችል እንማማራለን። በተለይ ለእንግሊዝኛ ጀማሪ የሆናችሁ ቤተሰቦች እንዴት በቀላል መንገድ መልመድ እንደምትችሉ የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ነው የሚጠበቅባችሁ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ በማድረግ እንዲሁም ደግሞ ከዚህ በፊት ቤተሰብ የሆናችሁ ሸር ላይክ በማድረግ አበረታቱኝ። እናንተም ተጠቀሙበት። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ አረፍተ ነገሮች አሉ። ሶ እነዚህን የእንግሊዝኛ አረፍተ ነገሮች እንዴት በቀላል መንገድ ማንበብና በአማርኛ በአማረኛ ውስጥ ትርጉማቸው ምንድን ነው የሚለውን እንማማራለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ የመጀመሪያዋ ተነባቢ ነች እንደምታዩት፣ ሁለተኛውም ተነባቢ ነው። ስለዚህ ሁለት ተነባቢ ፊደሎች በተከታታይ መጣዋል ማለት ነው። ስለዚህ ምንድነው ማድረግ ያለብን? እያንዳንዳቸውን ራሳቸውን ችለው ይነበባሉ ማለት ነው። እሺ ኤስን እንደምን አነባታለሁ? እንደ ስ ስ የሚል ድምጽ አላት ለብቻዋ ማለት ነው። ኦኬ ከዛ ወደ ቀጣዩ ስንሄድ ኤል አለች፣ ከዛ ደግሞ ኦ አለ ስለዚህ ኤል ኦ ኦ አናባቢ ነው። ኤል ደግሞ ተነባቢ ነው። ስለዚህ ኤል ኦን ባንድ ነው ማነባቸው። ስለዚህ ኤል ኦን ኦ ኦ የሚል ድምፅ ስላለው ሎ ተብሎ ይነበባል። ኤል ኦ እንደ ሎ ይነበባል ማለት ነው። ደብሊውን እንደ ው ሰው ባንድ ላይ ስናነባው ስ ሎ ው ስሎ ስሎ። ኦኬ ከዛ ወደዝኛው ስንሄድ ዲኦ ከዚህ ጋር እንደ ዶ አይደለም እናነበው። በደንብ ተመልከቱኝ። ዲኦ እንደ ዶ ሳይሆን እንደ ዳ ነው የሚነበብ። ዳ የሚል ድምፅ አለው። ለምን ተነባቢ አናባቢ ተነባቢ ተነባቢ ሆኖ ነው የመጠው የመጣው ሶ፣ በዚህን ጊዜ ዲኦን እንደ ዳ ማንበብ፣ ዳ የሚል ድምፅ አለው። ደብሊውን እንደ ው ማንበብ፣ ኤንን እንደ ን ባለ ስናነበው ዳ ው ን ዳውን ዳውን፣ ሙሉ ሲነበብ ስሎ ዳውን፣ ስሎ ዳውን ተረጋጋ ወይም ተረጋጊ ማለት ይሆናል። ኦኬ ወደ ሁለተኛው ስንሄድ፣ ወደ ሁለተኛው ስንሄድ፣ ኬኢን በአንድ ላይ ማንበብ ምን ብለን እናነባዋለን? ኪ ሚል ድምጽ አለው። ኪ ኢ ተብላ ትነበባለች። ሶ ኬን ኪ እንላለን። ኢ ምንድነች? ሳይለንት ነች። ለምን በተከታታይ ኢ የሚል ሁለት ቫውል ወይም ደግሞ አናባቢ መጥቷል። ስለዚህ ኢን እንተዋታለን ማለት ነው። ሶ ኢን እንዘልና ፒን እንደ ፕ ባንድ ላይ ኪ ፕ ኪፕ ኪፕ። ኦኬ አይናቲን ባንድ ላይ ኢት እንዲሁም ዩና ፒን አፕ ባንድ ላይ ሲነበብ ኪፕ ኢት አፕ ኪፕ ኢት አፕ። ምን ማለት ነው? ቀጥልበት ወይም ቀጥይበት ማለት ትችላላችሁ። ኦኬ፣ ወደ ሶስተኛው ስንሄድ ደብሊኤን ባንድ ላይ ዋ ብለን እናነባለን። ዋ። ኦኬ፣ ኢናቲን ኢት ባንድ ላይ ዋይ ኢት ዋይት። ኦኬ፣ ኤፍኦን እንደ ፎ አርን እንደ ር በቀላሉ ከዛ በኋላ ፎር ብለን እናነባዋለን። ፎር ኤምኢን እንደሚ ባል ላይ ሲነበብ ዋይት ፎር ሚ ዋይት ፎር ሚ፣ ጠብቀኝ ወይም ጠብቂኝ ማለት ይቻላል። ኦኬ፣ ወደ ቀጣዩ ስንሄድ በተመሳሳይ ዲኦን በቀላሉ ዶ ብለን ነው የምናነበው። ኤንን እንደ ን፣ ቲን እንደ ት፣ ባል ላይ ሲነበብ ዶ ን ት ዶንት ዶንት። ኦኬ፣ ይስ ምን ይላል? ደብሉ ኤን ምን ብለን እናነባዋለን? ኦ የሚል ድምፅ አለው። አር አር ሚላላ። የመጀመሪያውን አር ታልፉና አሪን እንደ ሪ ማንበብ። ሙሉ ሲነበብ ወሪ ወሪ ወሪ። ሙሉ ሲነበብ ጆንች ወሪ ጆንች ወሪ። አትጨነቅ ወይም አትጨነቂ ማለት ነው። ኦኬ፣ ወደዚህኛው ስንሄድ ኤፍ አይ ምን ተብሎ ይነበባል? ፋይ የሚል ድምፅ አለው። ያ ማለት አይ አይ የሚል ድምፅ አላት። ፋይ እንላለን። ኤንን እንደን ዲን እንደ ድ ማንበብ ሙሉ ሲነበብ ፋይ ን ድ ፋይንድ ፋይንድ። ኦኬ ከዛ ወደዚህኛው ስንሄድ ኦ ማናባቢ ነው፣ ዩም ማናባቢ ነው። ሶ በዚህን ጊዜ ኦን እንደ ኦ ሳይሆን እንደ አ ማንበብ አ ብለን እናነባለን። ኦኬ ከዛ ዩና እንደ እንደው ቲን እንደ ት ባንድ ላይ አ ው ት አውት አውት ሙሉ ሲነበብ ፋይንድ አውት ፋይንድ አውት ምን ማለት ነው? ማግኘት ወይም ደግሞ አግኝ ወይም ደግሞ አግኝ እንደ ማለት ነው። ኦኬ ወደዚህኛው ሰድኛው ስ ምን ይላል? በተመሳሳይ ደብሊዩ ኤን እንደምን ያነበብነን እንደዋ ኢና ቲን እንደ ኢት ሙሉ ሲነበብ ዋይ እት ዋይት። ኦኬ። ከዛ ኤን ኤ ማለት ወደዚኛው ስንሄድ ቢን እንደ ቢ ማንበብ ቲን እንደ ት ባንድ ላይ ቢ ቢት ሙሉ ሲነበብ ዋይት። ኤ ቢት ዋይት ኤ ቢት ትንሽ ጠብቀኝ ማለት ነው። ኦኬ። ወደዚኛው ስንሄድ ከዚህ ጋር ደግሞ እንደምታዩት ኦ ኦ የሚል ሁለት አናባቢ መጥቷል። በዚህን ጊዜ ኦን እንደ ኡ ማንበብ ስለዚህ ኤልኦ እንደ ሉ ኦ ሳይለንት ነች፣ ኬ እንደ ክ፣ ሙሉ ሲነበብ ሉክ ሉክ። ኦኬ ይህስ ምን ይላል? ኤፍኦ እንደ ፎ፣ አርን እንደ ር በቀላሉ ሙሉ ሲነበብ ፎ ር ፎር። በአንድ ላይ ሉክ ፎር ሉክ ፎር ምን ማለት ነው? ፈልግ ወይም ፈልጊ ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ኔድ። ኦኬ ይህስ ምን ይላል? ጂአይን እንደምን ማንበብ እንደ ጊ ማንበብ። ጊ ቪን እንደ ቭ በአንድ ላይ ጊ ቭ ጊቭ። ኦኬ ዩናፒን አፕ ብለን ማንበብ ሙሉ ሲነበብ ጊቭ አፕ ጊቭ አፕ ተው ወይም ደግሞ አቁም ማለት ነው። ኦኬ ወደ ሁለተኛው ስንሄድ፣ ኦኦ የሚል ሁለት አናባቢ ሲመጣ ኦ እንደ ኦ ሳይሆን እንደ ኦ እንደሚነበብ አይተናል። ስለዚህ ኤልኦ እንደ ሎ ሳይሆን እንደ ሉ ማንበብ ኦ ሳይለንት ነች። ኬን እንደ ክ ማንበብ ሙሉ ሲነበብ ሉክ ሎክ። ኦኬ ኤምኢን እንደ ሚ ባንድ ላይ ሎክ ሚ ሎክ ሚ ተመልከተኝ ወይም ተመልከችኝ ማለት ነው። ኦኬ ወደዚኛው ስንኛው ምን ይላል? ኤችኤን በቀላሉ እንደ ሀ ማንበብ ኤ አ የሚል ድምፅ አላት እንደ ሀ ኤንን እንደ ን ጅን እንደ ግ ባለ ስናነባው ሀ ን ግ ሃንግ ኦኬ። ኦ ናኤንን ኦን ብለን ማንበብ ሙሉ ሲነበብ ሃንግ ኦን ሃንግ ኦን ታገሰኝ ማለት ነው። ኦኬ። ወደዚኛው ስንሄድ ጅኦን ባንድ ላይ ጎ ማለት በቀላሉ ኦኬ። ከዛ ኦናኤው ባንድ ላይ ሲመጡ መንበያቸዋለሁ። ኦን እንደ አ ማንበብ ብለናል። ይሁን እንደው ቴንንደት ባንድ ላይ አ ው ት አውት ሙሉ ሲነበብ ጎ አውት ውጣ ወይም ውጭ ማለት ነው። ወይም ደግሞ ሂድ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤስ ለብቻዋ እንደ ስ ቲኤን እንደ ታ ዋይን እንደ ኢማምብ ሙሉ ሲነበብ ኤስ ታ ኢ እስታይ። ኦኬ ይስ ምን ይላል? ፒዩቲ ፑት ሙሉ ሲነበብ እስታይ ፑት እስታይ ፑት በተመሳሳይ ጠብቀኝ ማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር በተመሳሳይ ሲኦን እንደ ኮ ሳይሆን እንደ ካም አንበብ ኤምኢን እንደ ም ባንድ ላይ ካ ም ካም። ኦኬ አይና ኤንን ኢን እንላለን። ሙሉ ሲነበብ ካም ኢን ካም ኢን ግባ ወይም ግቢ ማለት ነው። ኦኬ ወደ መጨረሻው ስንሄድ ኤችኢን እንደ ኸ ኤልን እንደ ል ፒን እንደ ፕ ባንድ ላይ ኸ ል ፕ ኸልፕ ኤምኢን እንደሚ በአንድ ላይ ኸልፕሚ ኸልፕሚ ስንል እርዳኝ ወይም ደግሞ እርጅኝ እንደማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ስናደርግ እንለማመድ፣ ቪዲዮን ወይም ደግሞ ትምህርቱን ስንከታተል ደብተር እስክብሪቶ ይዘን መከታተል ይልመድብን። እንዲሁም ቪዲዮ ከተመቻችሁ ሸር፣ ላይክ፣ ሳብስክራብ እያደረጋችሁ አበረታቱኝ። እኔም የበለጠ ከዚህ በላይ ይጠቅማችኋል የምላቸውን ቪዲዮዎች እየሰራ ወደ እናንተ እጅ እንድቀርብ ላይክ ሸር ሳብስክራይብ ማድረጋችሁን እንዳትረሱ። የዛሬ ትምህርታችን የቪዲዮችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ መልካም ጊዜ ሰላሙ ነው።